ቤተሰቦች ዛሬም እንደተለመደው በሌላ ቪዲዮ ተመልሻለሁኝ። በዛሬ ቪዲዮችን ስለ ጎነ ሶስት እናያለን ማለት ነው። በዚህ ቪዲዮ ጎነ ሶስት ማለት ምን ማለት እንደሆነ እናያለን። እንደዚሁም ደግሞ የጎነ ሶስት አይነቶች በጎናቸው ርዝመትና በአንግላቸው ስፋት ለይተን እናያለን ማለት ነው። ስለዚህ ለዚህ ቻናል አዲስ ጎናችሁ ሰብስክራይብ አድርጉ፣ እንደዚሁም ደግሞ ይህንን ቪዲዮ ላይክ እና ሸር በማድረግ እንጀምር። ወደ ቪዲዮ እንግባ። ስለዚህ ጎነ ሶስት ምንድነው ከሚለው ስንጀምር ጎነ ሶስት ከሶስት ውስን መስመሮች የተሰራ ሶስት ጎን ያለው ዝግ ምስል ነው ይላል። ጎነ ሶስት ከሶስት ውስን መስመሮች የተሰራና ሶስት ጎን ያለው ዝግ ምስል ነው ይላል። ከታች ምስል አምስት ነጥብ ሁለት ሶስት ላይ እዚህ ጋር እንደምታዩት ማለት ነው ሶስት ጎኖች አሉ እዚህ ጋር የመጀመሪያው ጎን ሃለ የተባለው መስመር ነው፣ ወይም ደግሞ ውስን መስመር ሃለ የተባለው ማለት ነው። ሁለተኛው ጎን ውስን መስመር ለመ ማለት ነው እንደዚሁም ደግሞ ሶስተኛው ጎን ውስን መስመር ሀ መ ወይም ደግሞ መሃ። ስለዚህ ይሄ ሶስት ጎኖች አሉት፣ ቢጫው፣ ሰማያዊ እና ጥቁር ጎን ማለት ነው። ወይም ደግሞ ሶስቱ ውስን መስመሮች የጎነ ሶስት ጎን ናቸው ማለት ነው። ስለዚህ ሶስት ጎኖች አሉት ማለት ነው። እንደዚሁም ደግሞ ሶስት መገናኛ ነጥብ ወይም ደግሞ ሶስት ማዕዘን አለው። ሶስት ማዕዘን ወይም ደግሞ ሶስት መገናኛ ነጥብ ማለት ነው። እነዚሁም ሶስት መገናኛ ነጥቦች ነጥብ መ ነጥብ ሀ እና ነጥብ ላይ የተባለ ሶስት መገናኛ ነጥብ ወይም ሶስት መለያ ነጥብ ማለት ነው። ወይም ደግሞ ሶስት ማዕዘን አለው መ ሀ እና ለ እንደ ማለት ነው። ሶስት ማዕዘን ወይም ደግሞ ሶስት መገናኛ ነጥብ አለው። እንደዚሁም ደግሞ ሶስት አንግሎች አሉት። እነዚህ አንግሎች አንግል ሀ ወይም ደግሞ አንግል ለ ሀ መ ማለት ነው። ወይም መ ሀ ለ። ሁለተኛው አንግል አንግል መ ወይም ደግሞ አንግል ለ መ ሀ ማለት ነው። ሶስተኛው አንግል ደግሞ አንግል ለ ወይም ደግሞ አንግል መ ለ ሀ ማለት ነው። ስለዚህ ሶስት ጎኖች አሉት እንደዚሁም ደግሞ ሶስት ማዕዘን ወይም ደግሞ ሶስት መገናኛ ነጥቦች አሉት እንደዚሁም ደግሞ ሶስት አንግሎች አሉት። ስለዚህ አንድ ጎን ሶስት ጎን ሶስት ማለት ሶስት ውስን መስመሮች ሶስት ውስን መስመሮች ሲገናኙ የሚፈጥሩት ድፍን ምስል ወይም ደግሞ ድፍን የሆነ ቅርጽ ጎን ሶስት ይባላል ማለት ነው። ይህ ጎነ ሶስት ሶስት አንግሎች አሉት እንደዚሁም ደግሞ ሶስት ማዕዘን ወይም ሶስት መገናኛ ነጥብ ማለት ነው ይኖረዋል ማለት ነው። እንደዚሁም ደግሞ ሶስት አንግሎች ሶስት ማዕዘንና ሶስት ጎኖች አሉት ማለት ነው። ስለዚህ ሶስት አንግል ሶስት ማዕዘንና ሶስት ጎን ወይም ደግሞ ሶስት መገናኛ ነጥብ ያለው ምስል ጎነ ሶስት ይባላል ማለት ነው። ምስል አምስት ነጥብ ሁለት ሶስት ላይ ያለው ጎነ ሶስት ስንሰይም ማለት ነው ጎነ ሶስት ለ መ ሀ ወይም ደግሞ ጎነ ሶስት መ ሀ ለ አሊያም ደግሞ ጎነ ሶስት ሀ ለ መ ብለን መሰየም እንችላለን ማለት ነው። ስለዚህ በአጠቃላይ ጎነ ሶስት ማለት ሶስት ውስን መስመሮች ሶስት ውስን መስመሮች ውስን መስመር ማለት መነሻና መድረሻ ያለው ወይም ደግሞ የተወሰነ አለም የተገደበ መስመር እንደማለት ነው። መነሻና መድረሻ ነጥብ ያለው መስመር ውስን መስመር ይባላል ማለት ነው። ስለዚህ ሶስት ውስን መስመሮች ሲገናኙ የሚፈጥሩት የጠለል ምስል ጎነ ሶስት ይባላል ማለት ነው። ቀደም እንደነገርኳችሁ ሶስት አንግል አለው ሶስት ማዕዘን ወይም ደግሞ ሶስት መገናኛ ነጥብ አለው እንደዚሁም ደግሞ ሶስት ጎኖች አሉት ማለት ነው። ሌላው ጎነ ሶስቶች በጎናቸውና በአንግላቸው መመደብ ይላል። መጀመሪያ የምንመደበው በጎናቸው ርዝመት ይሆናል ማለት ነው። የመጀመሪያው ጎነ ሶስቶች በጎናቸው መመደብ ይላል። ስለዚህ ጎነ ሶስት በጎናቸው በሶስት ይመደባሉ ይላል። ጎነ ሶስት በጎናቸው በሶስት ይመደባሉ። የመጀመሪያው ሶስቱን ጎኖች እኩል ያልሆኑ ጎን ሶስት፣ ሶስቱን ጎኖች እኩል ያልሆኑ ጎን ሶስት ወይም ደግሞ የሦስቱም የጎኖቹ ርዝመት የተለያየ የሆነ ጎነ ሶስት ማለት ነው። እዚህ ጋር ምስል አምስት ነጥብ ሁለት አራት ላይ እንደምታዩት ጎነ ሶስት በወዘ ማለት ነው። ጎነ ሶስት በወዘ እንደምታዩት ሶስት ጎኖች አሉት። ሰማያዊው ጎን እንደዚሁም ደግሞ ቢጫውና እንደዚሁም ቀይ ጎን ሶስት ጎን አለው። እዚህ ጋር እንደምታዩት ሶስቱም ጎኖቹ እኩል አይደለም። ሶስቱም ጎኖቹ እኩል አይደሉም ማለት ነው። ስለዚህ ይሄ ሶስቱም ጎኖቹ እኩል ያልሆኑ ጎነ ሶስት ይባላል ማለት ነው። እዚህ ጋር ጎኖቹ ላይ የተሰመሩ መስመሮች አሉ። የመጀመሪያው ሰማያዊ መስመር ጎን ላይ አንድ መስመር ነው የተሰመረው። ሁለተኛው ቀዩ መስመር ላይ ቀዩ ጎን ላይ ሁለት መስመር ነው የተሰመረው። ሶስተኛው ቢጫው መስመር ላይ ደግሞ ሶስት መስመሮች ተሰምረዋል። ስለዚህ ይህ የሚያሳየው ሶስቱም ጎኖች እኩል አለ መሆናቸው ያሳያል ማለት ነው። ሶስቱም ጎኖቹ እኩል አለ መሆናቸው ያሳያል ማለት ነው። የመጀመሪያው ሰማያዊ ጎን ላይ አንድ መስመር ነው ያለው። ቀይ ጎን ላይ ደግሞ ሁለት መስመር ነው ያለው። ቢጫው ጎን ላይ ደግሞ ሶስት መስመር ተሰምሯል። ስለዚህ ይህ ምን ማለት ነው? ሶስቱም ጎኖቹ የተለያየ ልኬት አላቸው፣ ወይም ደግሞ ሶስቱም ጎኖች የተለያየ ርዝመት አላቸው፣ ወይም ደግሞ እኩል አይደሉም። ግልጽ ነው። ስለዚህ ይህ ጎነ ሶስት ወይም ደግሞ ምስል አምስት ነጥብ ሁለት አራት ላይ ያለው ጎነ ሶስት ሶስቱም ጎኖቹ እኩል ያልሆኑ ጎነሶስት ይባላል ማለት ነው። በአጠቃላይ አንድ ጎነ ሶስት ሶስቱም ጎኖቹ እኩል ካልሆኑ ወይም ደግሞ የሶስቱም ጎኖች ርዝመት እኩል ካልሆነ ሶስቱም ጎኖቹ እኩል ያልሆነ ጎነሶስት በመባል ይታወቃል ማለት ነው። ሁለተኛው ሁለት ጎኖች እኩል የሆነ ጎነሶስት፣ ሁለቱ ጎኖቹ እኩል የሆነ ጎነ ሶስት ወይም ደግሞ ሁለት እኩል ጎነሶስት ይባላል። ሁለት እኩል ጎነሶስት ማለት ከሶስት ጎኖች ሁለቱ እኩል ልኬት አልከ እኩል ልኬት ካላቸው ከሶስት ጎኖች ሁለቱ እኩል ልኬት ካላቸው ሁለት ጎን እኩል ጎነ ሶስት ወይም ደግሞ ሁለት ጎኖች እኩል የሆነ ጎነ ሶስት ወይም ሁለት እኩል ጎነ ሶስት ይባላል ማለት ነው እዚህ ጋር ሶስት ጎኖች አሉ ጎን ረተ ተከና ከራይ የተባሉ ሶስት ጎኖች አሉት እዚህ ጋር ጎን ረተ ላይ እና ጎን ረከ ላይ አንዳንድ መስመር ተሰምሯል ላያቸው ላይ ማለት ነው። ይሄ ማለት ሁለቱ ጎኖች እኩል መሆናቸው ያሳያል ማለት ነው። ጎን እረተ ና ጎን እረከ ማለት ነው። ወይም ደግሞ አረንጓዴውና ሰማያዊው መስመር ሁለቱ እኩል መሆናቸው ይገልጻል ማለት ነው። ሶስተኛው ጎን ግን ጎን ተከ ማለት ነው። ከሶስት ጎኖች ከሁለቱ ጎኖች የተለየ ርዝመታ አለ። ወይም ደግሞ ከሶስት ጎኖች ከሁለቱ ጎኖች የተለየ ርዝመት አለው። ስለዚህ ይህ ምስል ወይም ደግሞ ምስል አምስት ነጥብ ሁለት አምስት ላይ ያለው ጎነ ሶስት ሁለት እኩል ጎነ ሶስት ይባላል። ሁለት እኩል ጎነ ሶስት ይባላል። ምክንያቱም ሁለቱ ጎኖች እኩል ስለሆኑ እነዚህም ጎን ረተና ጎን ረከ ወይም ደግሞ ውስን መስመር ረተና ውስን መስመር ረከ የተባሉ ሁለቱ መስመሮች እኩል ስለሆኑ ሁለት እኩል ጎነ ሶስት በመባል ይታወቃል ማለት ነው። አመሩ ሀ ላይ ሶስቱም ጎኖች እኩል የሆነ ጎነ ሶስት ወይም ደሞ ሶስት እኩል ጎነ ሶስት ይባላል። ሶስት እኩል ጎነ ሶስት ይባላል። ስለዚህ ይሄም የሶስቱም ጎኖች ርዝመት እኩል ከሆነ የሶስቱም ጎኖች ርዝመት እኩል ከሆነ ሶስት እኩል ጎነ ሶስት ይባላል። እዚህ ጋር ምስል አምስት ነጥብ ሁለት ስድስት ላይ የምታዩት ጎነ ሶስት ሀ ለመ ማለት ነው። እንደምታዩት ሶስቱም ጎኖች እኩል ርዝመት እንዳላቸው ያሳያል ምክንያቱም ሶስቱም ጎን ላይ አንዳንድ መስመር ተሰምሯል ይሄ ማለት የሶስቱም ጎኖች ርዝመት እኩል ናቸው ወይም ደግሞ ሶስቱም ጎኖች እኩል ርዝመት አላቸው የሚለው ነገር ለመግለጽ በሶስቱም ጎኖች ላይ አንዳንድ መስመር ተሰምረዋል። ይሄም በጎን ሀለ በጎን ለመ እና በጎን መሃ ወይም ደግሞ በውስን መስመር ሀለ በውስን መስመር ለመና በውስን መስመር መሃላይ አንዳንድ አንዳንድ መስመር ተሰምሯል። ይሄም ሶስቱም ጎኖች እኩል መሆናቸው ይገልጻል ወይም ያሳያል ማለት ነው። ስለዚህ አንድ ጎን ሶስት ሁለቱ ጎን ማን ነው? ሶስቱም ጎኖቹ እኩል ከሆኑ ሶስቱም ጎኖች እኩል የሆነ ጎን ሶስት ወይም ደግሞ ሶስት እኩል ጎን ሶስት ይባላል ማለት ነው። ስለዚህ በአጠቃላይ ጎነ ሶስት በጎናቸው ርዝመት ስንከፋፍል የመጀመሪያው ሶስቱም ጎኖች እኩል ያልሆነ ወይም ደግሞ የተለያየ ርዝመት ያላቸው ጎነ ሶስት አሉ። ሁለተኛው ሁለቱ ጎኖች እኩል የሆነ ጎነ ሶስት ወይም ደግሞ ሁለት እኩል ጎነ ሶስት በመባል ይታወቃል። ከሶስቱ ጎኖች የሁለቱ ጎኖች ርዝመት እኩል ከሆነ ሁለት እኩል ጎነ ሶስት ይባላል ማለት ነው። ሶስተኛው የሶስቱም ጎኖች ርዝመት እኩል ከሆነ ሶስቱም ጎኖች እኩል የሆነ ጎነ ሶስት ወይም ደግሞ ሶስት እኩል ጎነ ሶስት በመባል ይታወቃል ማለት ነው። ቀጥለን የምናየው ጎነ ሶስት በአንግላቸው መመደብ ነው። ጎነ ሶስት በአንግላቸው በሶስት ይመደባሉ። እነዚህም የመጀመሪያው ሹላንግል ጎነ ሶስት ማለት ነው። ሹላንግ ሹላንግል ጎነ ሶስት ማለት ነው። ሹላንግል ማለት ከዚህ ቀደም ነገር አለ። ከዚህ ቀደም ስለ አንግል ስናወራ አንድ አንግል ሹላንግል የሚባለው የአንግል ልኬቱ የአንግል ልኬቱ ከ0 እስከ 89 ዲግሪ የሚለካ ከሆነ በ0 እና በ89 ዲግሪ መካከል የሚለካ ከሆነ ደግሞ በ0 እና ከ0 የበለጠ እና ደግሞ ከ90 ዲግሪ ያነሰ ከሆነ አንድ አንግል ሹላንግል ይባላል። በ0 እና በ90 ዲግሪ መካከል የሚገኝ ከሆነ ወይም ደግሞ ከ0 ከፍ ያለ ከ90 ዲግሪ ዝቅ ያለ ከሆነ ሹላንግል ይባላል ማለት ነው። ስለዚህ ሹላንግል ጎነ ሶስት የሚባለው ሶስቱም ሹል አንግሎች ከሆኑ ሶስቱም ሹል አንግሎች ከሆኑ ቀደም እንደነገር ኳችሁ አንድ ጎን ሶስት ጎን ሶስት ከተባለ ሶስት አንግሎች ይኖሩታል ስለዚህ ሶስቱም አንግሎች ሹል አንግል ከሆኑ ወይም ደግሞ የሶስቱም አንግሎች ልኬት በዜሮ ና በዘጠና በዘጠና መካከል የሚገኝ ከሆነ ወይም ደሞ የ ሶስቱም አንግሎች ልኬት ከዜሮ ከፍ ብሎ ከ ዘጠና ዲግሪ ያነሰ ከሆነ ሹል አንግል ይባላል ወይ ደሞ ሹል አንግል ጎነ ሶስት በመባል ይታወቃል። የሶስቱ አንግሎች ልኬት ሹል አንግል ከሆነ ሹል አንግል ሹል አንግል ጎነ ሶስት በመባል ይታወቃል ማለት ነው። እዚህ ጋር እንደምታዩት ጎነ ሶስት ምስል አምስት ነጥብ ሁለት ሰባት ላይ ጎነ ሶስት ፈ ዠ ሸ የተባለ ጎነ ሶስት አለ። እንደምታዩት ሶስቱም አንግሎቹ ሹል አንግል ናቸው። አንግል ፈ ላይ ያለው ወይም ደግሞ አንግል ዠ ፈ ሸ ማለት ነው። እንደዚሁም ደግሞ አንግል ፈ ሸ ዠ ወይም አንግል ሸ ማለት ነው። ሶስተኛው አንግል አንግል ዣ ወይም ደግሞ አንግል ፈ ዣ ሻ። ስለዚህ ሶስት አንግሎች አሉ። እነዚህ ሶስቱ አንግሎች የሶስቱም አንግሉ ልኬት ሹል አንግል ነው። ስለዚህ የሶስቱም አንግሎች ልኬት ሹል አንግል ስለሆነ ሹል አንግል ጎነ ሶስት እንለዋለን ማለት ነው። ሹል አንግል ጎነ ሶስት እንለዋለን ማለት ነው። በድጋሚ ላስታውሳችሁ ሹል አንግል ጎነ ሶስት የምንለው የሶስቱም አንግሎች ልኬት በዜሮ እና በ90 ዲግሪ መካከል የሚገኝ ከሆነ ለምሳሌ 45 ዲግሪ ሊሆን ይችላል፣ 60 ዲግሪ፣ 87 ዲግሪ፣ 12 ዲግሪ ችግር የለውም። ከዜሮ ከፍ ብሎ ከ90 ዲግሪ ያነሰ ከሆነ ሹላንግል ይባላል ማለት ነው። ስለዚህ የአንድ ጎነ ሶስት የሶስቱ ማንግሎች ልኬት ሹል ከሆነ፣ የሶስቱ ማንግሎች ልኬት ከዜሮ ከፍ ያለና ከ90 ዲግሪ ያነሰ ከሆነ ሹላንግል ጎነ ሶስት ይባላል ማለት ነው። ሁለተኛው ዝርጣንግል ጎን ሶስት ይባላል። ዝርጣንግል ማለት ከዚህ ቀደም በድጋሚ ስለ አንግል ስናወራ ዝርጣንግል ማለት ከ ዘጠና ከፍ ብሎ ከመቶ ሰማኒያ ዲግሪ ያነሰ ከሆነ በ ዘጠና ዲግሪና በመቶ ሰማኒያ ዲግሪ መካከል የሚገኝ ማንኛውም አንግል ዘርጣንግል ይባላል። ከ ዘጠና ዲግሪ ከፍ ያለ ከአንድ መቶ ሰማኒያ ዲግሪ ደግሞ ዝቅ ያለ ከሆነ ወይም በ ዘጠና ዲግሪና በ አንድ መቶ ሰማኒያ ዲግሪ መካከል የሚገኝ ማንኛውም አንግል ዝርጥ አንግል ተብሎ ይጠራል ማለት ነው። ስለዚህ አንድ ጎነ ሶስት ዝርጥ አንግል ጎነ ሶስት ለመባል ከሶስቱ አንግሎች አንደኛው አንግል ዝርጥ አንግል ከሆነ፣ ከሶስቱ አንግሎች አንደኛው አንግል ዝርጥ አንግል ከሆነ ዝርጥ አንግል ጎነ ሶስት ይባላል። ስለዚህ ከሶስቱ አንግሎች አንደኛው አንግል ልኬት ከ90 ዲግሪ ከፍ ያለና ከ180 ዲግሪ ዝቅ ያለ ከሆነ ከሶስቱ አንግል አንደኛው አንግል ማለት ነው ዝርጥ አንግል ጎነ ሶስት ይባላል። ወይም ከሶስቱ አንግል አንደኛው አንግል ዝርጥ አንግል ከሆነ ዝርጥ አንግል ጎነ ሶስት ይባላል ማለት ነው። ወይም አንድ ዝርጥ አንግል ይባላል ማለት ነው። ለምሳሌ እዚህ ጋር ምስል 5.28 ላይ ጎነ ሶስት አ በጀ ጎነ ሶስት አ በጀ የሚል ምስል አለ። ከነዚህ ከሶስቱ አንግል አንግል በ ወይም ደግሞ አንግል አ በጀ ወይም ደግሞ ሁለቱ መስመሮች ማለትም ቢጫው መስመርና ቀዩ መስመር የሚገናኙበት ቦታ ላይ የሚፈጠረው አንግል ዝርጥ አንግል ነው። ሁለቱ ማለትም በቀዩ መስመርና በቀዩ መስመርና በጥቁር መስመር መካከል የሚፈጠረው አንግል ከ90 ዲግሪ ከፍ ያለና ከ180 ዲግሪ ዝቅ ያለ ስለሆነ ዝርግ አንግል ነው። ማነው? ዝርጥ አንግል ነው። ስለዚህ ይሄ ጎነ ሶስት ዝርጥ አንግል ጎነ ሶስት ወይም ደግሞ አንድ ዝርጥ አንግል ይባላል ምክንያቱም ከሶስቱ አንግሎች አንደኛው አንግል ዝርጥ አንግል ስለሆነ ይህም አንግል አ በ ጄ ወይም አንግል በ አለም ደግሞ በቀዩና በጥቁሩ መስመር መካከል የሚገኙ አንግል ዝርጥ አንግል ስለሆነ ይህ ጎነ ሶስት አንድ ዝርጥ አንግል ወይም ደግሞ ዝርጥ አንስት ብለን መሰየም እንችላለን ማለት ነው። የመጨረሻው ማዕዘናዊ አንግል ጎነ ሶስት ነው። ማዕዘናዊ አንግል ጎነ ሶስት ወይም ደግሞ አንድ ማዕዘናዊ አንግል ማለት ነው። ይህም ከሶስት አንግሎች አንድ ጎነ ሶስት ሶስት አንግሎች አሉ አሉት ብለናል። ከሶስት አንግሎች አንደኛው አንግል ልኬት የአንደኛው አንግል ልኬት ዘጠና ዲግሪ የሚለካ ከሆነ ወይም ደግሞ ቀጥ የነክ ከሆነ ወይም ማዕዘናዊ አንግል ከሆነ ማዕዘናዊ አንግል ጎነ ሶስት ይባላል። ማንኛውም አንግል ማንኛውም አንግል የአንግል ልኬቱ ዘጠና ዲግሪ ከሆነ ማዕዘናዊ አንግል ይባላል። ማንኛውም አንግል የአንግል ልኬቱ ዘጠና ዲግሪ ከሆነ ማዕዘናዊ አንግል ይባላል። ስለዚህ አንድ ጎን ሶስት ከሶስቱ አንግሎች አንደኛው አንግል ማዕዘናዊ አንግል ከሆነ አንደኛው አንግል ማዕዘናዊ አንግል ከሆነ ወይም ደግሞ ቀጤ ነክ ከሆነ ማዕዘናዊ አንግል ጎነ ሶስት ወይም ደግሞ አንድ ማዕዘናዊ አንግል ይባላል ማለት ነው። ለምሳሌ እዚህ ጋር ምስል አምስት ነጥብ ሁለት ዘጠኝ ላይ ምስል 5.29 ላይ ጎን ሶስት ደ በ ጄ የሚል ነገር አለ ጎነ ሶስት ደ በጀ የሚል ነገር አለ ጎን ሶስት አለ። ከነዚህ ከሶስቱ አንግሎች አንግል በ አንግል በ ወይም ደግሞ አንግል ደ በጀ አንግል ደ በጀ ወይም ደግሞ አንግል ጀ በደ ማለት ነው። ማዕዘናዊ አንግል ነው ወይም ደግሞ ቀጤ ነክ ስለሆነ የአንግል ልኬቱ 90 ዲግሪ ስለሚለካ ይህ አንግል ወይም ደግሞ አንግል ደ በጀ ወይም ደግሞ ጎን ሶስት ደ በጀ ማዕዘናዊ አንግል ጎነ ሶስት ወይም ደግሞ አንድ ማዕዘናዊ አንግል እንለዋለን ማለት ነው። በአጠቃላይ ጎነ ሶስት በጎናቸው ስንከፋፍላቸው በሶስት እንከፍላቸዋለን። የመጀመሪያው ሹል አንግል ጎነ ሶስት ማለት ነው። ሹል አንግል ጎነ ሶስት የምንላቸው የሶስቱም አንግሎች ልኬት ሹል ከሆነ የሶስቱም አንግሎች ልኬት ሹል ከሆነ ሹል አንግል ጎነ ሶስት እንላቸዋለን ማለት ነው። ሹል አንግል ደግሞ የሚባለው የማንኛውም የማንኛውም አንግል የአንግል ልኬቱ ከ ዜሮ ከፍ ያለ እና ከ ዘጠና ዲግሪ ዝቅ ያለ ወይም ደግሞ በዜሮና በ ዘጠና ዲግሪ መካከል የሚገኝ ማንኛውም አንግል ሹል አንግል ይባላል። ታዲያ የአንድ የጎነ ሶስት የሶስቱም አንግሎች ልኬት ሹል አንግል ከሆነ ሹል አንግል ጎነ ሶስት ይባላል ማለት ነው። ሁለተኛው ዝርጥ አንግል ጎነ ሶስት ነው። ዝርጥ አንግል ደግሞ የሚባለው አንድ አንግል ያ አንግል ልኬቱ ከዘጠና ዲግሪ ከፍ ያለ ከ180 ዲግሪ ደግሞ ዝቅ ያለ ከሆነ ዝርጥ አንግል ይባላል። ታዲያ አንድ ጎነ ሶስት ከሶስቱም ጎኖቹ አንደኛው ጎን ዝርጥ ከሆነ ወይም ደግሞ ከሶስቱም ጎን ማን ነው? ከሶስቱም አንግሎቹ አንደኛው አንግል ዝርጥ ከሆነ ወይም ደግሞ ያንደኛው አንግል ልኬት ከ90 ዲግሪ ከፍ ያለና ከ180 ዲግሪ ዝቅ ያለ ከሆነ ዝርጥ አንግል ጎነ ሶስት ብለን እንጠራዋለን ማለት ነው የሶስተኛው አንግል ማዕዘናዊ አንግል ጎነ ሶስት ነው፣ ወይም ደግሞ አንድ ማዕዘናዊ አንግል ማለት ነው። ይሄ ደግሞ ከሶስቱ አንግሎች የአንደኛው አንግል ልኬት ማዕዘናዊ ከሆነ ወይም ደግሞ የአንደኛው አንግል ልኬት ዘጠና 90 ዲግሪ የሚለካ ከሆነ ወይም ደግሞ የአንደኛው አንግል ልኬት ቀጤ ነከ ከሆነ ማዕዘናዊ አንግል ጎነ ሶስት ወይም ደግሞ አንድ ማዕዘናዊ አንግል ብለን እንሰይማለን ማለት ነው።